ሰላም ጤና ይስጥልን። የተከበራችሁ ደርማቻችን የለቱን ዜና ይዤላችሁ ጋር ባለሉል ብራን ነኝ። አብራችሁን ቆዩ። የለቱ ዋና ዋና ዜናዎች ላስማቸው። ቬትናም ከአፍሪካ ጋር ለሚኖራት ግንኙነት ኢትዮጵያን እንደ በር ትጠቀማለች ተባለ። በየሦስት ደቂቃ አንድ ሰው በመኪና አደጋ የሚሞትባት የዓለማችን አደገኛ ሀገር። አንድ ደርስላቸው ሰብስክራብና ላይክ እንድታደርጉልኝ በአክብሮት እየጠየቅሁ ወደ ዜና አመራችኋል። አብራችሁን ቆዩ። ኢትዮጵያ በእስያ ለምታደርገው ለንትናዊ ግንኙነት ቬትናምን በአፍሪካ ለሚኖሩ ግንኙነት ኢትዮጵያን እንደ ስልታዊ ሀገር አድርጋ ይጠቀማል ስሉ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ላገዛ ገለጹ። ዶክተር አብይ አህመድ ባሳለፍነው ሳምንት በቪታናም ያደረጉት የስራ ይፋዊ ጉብኝት አስመልክቶ የመንግስት ኮሚኒኬሽን አገልግሎ ሚኒስትር ማብራሪያ ሰጥተዋል። በማብራሪያም ቪታናም ከ1984 ጀምሮ የኢኮኖሚ ፎረም ማካሄዷን ተከትሎ በ1997 በመቶ የነበረ የዜጋዎች ድህነት ሙሉ በሙሉ ቀርፋ ዛሬ በዓለም በከፍተኛ ሁኔታ ሩዝና ቡና ለሌሎች የግብርና ምርቶች ለውጭ ሀገር ገበያ ለማቅረብ በቅታለች ብለዋል። በኢንዱስትሪ ዘርፎች ከዓለም የንግድ ድርጅትና ሌሎች በቀጠናዊ ከሚገኙ ባደረገችው ስምምነት ከፍተኛና ቀጥተኛ ኢንቨስት ማሰቧን ገልጾ ኤክስፖርት መራ ኢኮኖሚ ማገንባቷንም ጠቅሰዋል። ከዚህ አኳያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራት መሪዎች ጋር ባደረጉት ውይይት ኢትዮጵያ የምግብ ሉዓላዊነት ለማረጋገጥ በምታደርገው ጥረት በስንዴ ቀጥሎ ለሩዝ ከፍተኛ ግምት መስጠቷን ገልጿል። ቬትናም በሩዝ ምርቶቿ በከፍተኛ ሁኔታ ደረጃ ላይ የደረሰች በመሆኗ ሩዝን ለማስፋፋት በምግብ ራሷን ለመቻል በምታደርገው ጥረት ከፍተኛ ልምድ ማግኘት መቻሏን ጠቅሰዋል። በተጨማሪ በአትክልትና ፍራ ፍራፍሬዎች እንዲሁም ባቡና ምርቶች ልምድ በሚገኝባት ሀገር መሆኗን አንስተዋል። በተመሳሳይ ኢትዮጵያ በአረንጓዴ አሻራ እያከናወነች ያለው ተግባር ከቪትናም ጋር የሚያመሳስላት ሁኔታ መኖሩን ጠቅሶ ከዚህ ልምድ መገኘቱ መቻሉን ተሙ ጭምር ተናግረዋል። ከኤክስፖርት ጋር ተያይዞ ኤሌክትሮኒክስና ጨርቃጨርቅና ጫማ ምርቶች ከፍተኛ ቦታ እንደሚይዙ ጠቁሞ ከዚህ አንጻር ኢትዮጵያ በተለየ ዘርፎች ተኪ ምርቶችን ለማምራት እያደረገች ላለ እንቅስቃሴ ጠቃሚ ልምድ ማገኘቱን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁሉም ሀገራት መሪዎች ጋርና ከባለ ሀብቶች ጋር ባደረጉት ውይይት መገዘብ እንደተቻላቸው ገልጾ ከአፍሪካ ጋር ለማወዳጀት ከፍተኛ ፍላጎት አላቸው የተባሉት ባለሀብቶች በኢትዮጵያ ኢንቨስት ማድረግ ይፈልጋሉ ብለዋል። በአጠቃላይ በተደረገው ውይይት በንግድና በኢንቬስትሜንት በትምህርት አብሮ ለመስራትና ኢትዮጵያ የአፍሪካ መገበያ በረራ አድርጎ ለመጠቀም ከፍተኛ ፍላጎት መኖሩን ተንጸባርቋል ተብለዋል። በየሶስት ደቂቃ አንድ ሰው በተሽከርካሪ ህይወቱን በማጣት ህንድ በዓለም ከፍተኛ የትራፊክ አደጋ የሚከሰትባት ሀገር በመሆኑ አንድ ሪፖርት አመለከት። በ2023 ብቻ በመንገድ ላይ በተሽከርካሪዎች አማካኝነት በአጋጠመ አደጋ ከ172000 በላይ ሰዎች ህይወታቸውን ሲያጡ፣ ይህ በየቀኑ በአማካኙ 474 ሰዎች እንዲሁም በየ3 ደቂቃ አንድ ሰው ህይወቱን ያጣል ተብለዋል። በአገሪቷ በተጠቀሰው ጊዜ ከ480 ሺ በላይ የተሽከርካሪ አደጋዎች የተመዘገበ ሲሆን በነዚህ ሳቢያ ከ172000 በላይ ሰዎች ለሞት ሲዳረጉ፣ በመቶ ሺዎች የሚቆጠሩ ሰዎች ደግሞ ጉዳ ደርሶባቸዋል ተናግሯል። በየአመቱ በአደጋ ከሞቱ ሰዎች መካከል 10 ሺህ የሚሆኑት ህጻናት ናቸው። በትምህርት ቤቶችና በኮሌጆች አካባቢ የደረሰው አደጋዎች ደግሞ ሌሎች 10 ሺህ ሰዎች ደግሞ ጉዳት ሲደርስባቸው፣ 35 ሺህ ሰዎች እግረኞች ደግሞ ለሞት ተዳርጓል ተብለዋል። ሪፖርቱ እንዳሉ ከሊክ በላይ ማፍጠር በህንድ ውስጥ የተከሰተው የትራፊክ አደጋ ዋነኛ መንስኤ ነው ብለዋል። ሌሎች ለሰው ልጅ ሞት ምክንያት የሆኑ ደግሞ ከሊክ በላይ በመጫን 120 ሞት ተመዝግቧል ብለዋል። ከለምንጨፈቃ ማሽከከል ደግሞ 340 ሞትን አስከትሏል ሲሉ